አባዬ መሞቱን ሰማሁ። ልቤ ተሰበረ። በቃሽ ከዚህ በላይ እንድታሟርችበት አልፈቅድልሽ። የእውነት የንኮሩ ችግር ካለን የፈትዋለ። አሁን ግን እኔም ቢሆን በጉዳዩ ተሳታፊ ሆኛለሁ። ቆይ ቢያገኘኝ የሚመረኝ ይመስልሻል? እንደዛ ከሆን አታስብ። የውርሽን ጉዳይ ደግሞ በአጭር ጊዜ ውስጥ እንጨርሰዋለን። ከዚ ሂሳቡን እንከፍላለን። አሁን ሽቅልሽ ምንድነው? አንድ ቦታ ደርሼ እመጣለሁ። ጉዳዩ ከተሳካ አሳውቀሃለሁ። ብቻሽን? ስመለስ ደውልህ ና እንወጣለን። እሺ አባባ። በስተመጨረሻም አሁን ላይ ማለት ነው ዳኒን አግኝቶታል። መንገድ ላይ እየሄዱ በነበሩበት ሰዓት ዳኒ፣ እንዴት ነህ ልጄ፣ ደህና ነህ ወይ በማለት እንግዲህ እንዴት እንደወጣና በደህና ወጣ ወይ በማለት ካለበት ነገር ጠይቆታል ማለት ነው። ዳኒም እጅግ በጣም ነበር እየደነገጠው። በነገራችን ላይ ቴና አሁንም በጣም እየተወሸወደች ነው ያለችው ማለት ነው። ያሰበችው ነገር አልተሳካላትም። አሁን ደግሞ በውሸት አባዬ ሙቷል፣ ከዚህ በኋላ አይመጣም በማለት እንግዲህ ብቻዋን እየየ እያለች እያስመሰለች ነበረ። ስታስመስል እጅግ በጣም ነበረ የምታስቀው ማለት ነው። ይብን ራሱ እኔ እንጃ በጣም በቃ አባዬ አባዬ ትተኸኝ ሄድክ እያለች እጅግ በጣም እንደምትወዳቸው እያሳየች ትገኛለች ማለት ነው። ግን ደግሞ ቴናና እንዲሁም ቃሊብ አስቀድመው ነገሩን ስለሚያውቁ ከዚህ በኋላ አባቴን አታማርችበት አርፈሽ ተቀመጪ በማለት እንግዲህ ቃሊብም ተናግሯል ማለት ነው። ቃሊብ በነገራችን ላይ ያው አሁን ላይ ሽማግሌው ደና ቦታ እንዳለ ና ከታገትበት እንደወጣ እንዲሁም ደግሞ በጥሩ ጤንነት እንዳለ ትሁት ነግረዋለች ማለት ነው። እና በዚህ ጉዳይ እጅግ በጣም ደስ ብሎ ታልማለት ነው። እንዴት ነው ሰውነቱ አልተጎዳም ወይ ትሁት እንዴት አየሽው? እያለ ሲጠይቃት ነበረ። ምንም አልሆነም፣ ደህና ነው እያለች እሷም ለማስረዳት ሞክራለች ማለት ነው። ሲቀጥል ይህ ነገር ደግሞ አሁን በድብቅ መቀጠል አለበት፣ ነገሮቹን ማበላሸት የለብም። አንተም ደግሞ ቴናን አግታታለው ያልከውን ነገር ማቆም አለብህ። በቃ ቢያንስ እንኳን ይህን ነገር እየነገርኩ አንተ እገተውን እንድታቆም ነው ደግሞ ስለተረዳኸኝና እሷን ማገቷን ስለተውኸው እጅግ በጣም አመሰግናለሁ በማለት እንግዲህ ትሁትም ቃሊብን አመስግናለች ማለት ነው። ቃሊብም እንደዚያው ትሁትን አንቺ በጣም አስተዋይና ረጋ ያልሽ ልጅነሽ ነገሮችን በሙሉ በመረጋጋት ነው የምታስቢያቸው። በዚያ ላይ ትክክለኛ የሆነ ውሳኔ ነው የምትወስኝ። በዚህ ጉዳይ አብረው ስለቆመች አብረው ስላለች እጅግ በጣም እንግዲህ ቃሊብ ትሁትን አመስግኗታል ማለት ነው። ቀጥል አሁን ላይ ዳኔ እጅግ በጣም ግራ ገብቶት ነበረ። በነገራችን ላይ ዳኔ ተጠራጣሪ ነው ማለት ነው። ልክ እንደ ቴና ራሱ ዝም ብሎ አይነዳም። ቴና ዝም ብላ ነው የምትነዳው፣ የሆነ ነገር ስብሰማ በቃ ትክክል ነው ብላ ነው የምትነደው። ግን ደግሞ ዳኔ እየጠረጠረ ነበር። ይህ ሽማግሌው የሞተ አይመስለኝም አለ አለ ነገሮቹን እቅዳችን እንዳይሳኩ የሚሆኑበት ነገር እንዳይፈጠር ብቻ ቴና ነገሮችን አጣርተሻል ወይ ብሎ ደግሞ ጠይቋት ነበረ። እሷ ግን አንተ እኔ የምልህን ማመን አለብን፣ በቃ መነኝ። አሁን እኮ እንደበፊቱ አይደለም፣ በቃ ትክክለኛ ነገር ነው። ስለዚህ እሱ ራሱ ወስዶ ገሎታል። ስለዚህ ለሱ የግድ ብር መስጠት አለብን። ጭራሽ እኮ አስክሬን ራሱ ብር ካልከፈላችሁ አስክሬን ራሱ አትወስዶም እያለ ነው። ስለዚህ ይህን ደግሞ ራሱ ቤተሰቦቹ ይከፍላሉ እያለች ስትናገር ነበረ ያው ቴና እጅግ በጣም እንግዲህ መጥፎ ነች። ከመጥፎነቱ አንጻር የምታደርገው የምትሄድበት እርምጃ በጣም ነው የሚገርመኝ እኔ ማለት ነው። አሁን ላይ ደግሞ የሐሰት ማለት ነው ብረ ሂጭ ነቀ ብላለች። የሐሰት እንግዲህ እንደ መሞቱን የሚያረጋግጥ ወረቀት አሰርታ መታለች ማለት ነው። እና ይህን ነገር ካደረግኩኝ ደግሞ ነዎችን ካስተካከልኩኝ አሁን እነሱ እንዲያምኑኝ ይሆናሉ። ምክንያቱም ዳኒ ራሱ ለትሁት ነግሪያት እኮ ያባየን መሞት ምንም አልመሰላትም። ደሮ የሞተባት እንኳን አልመሰለችም፣ አልደነገጠችም። ስለዚህ ሽማግሌው በሕይወት አለ እያለ ለትሁት ቢናገር ትሁት ግን ምንም ልሰማው አልቻለችም ማለት ነው እና እንግዲህ ያው ዳኒ አሁንም የጠረጠረው እውን እንደሆነ አይቷል ማለት ነው። ምክንያቱም ሽማግሌው መጥቶ ዳኒ ልጄ እንዴት ነው ብሎታል ማለት ነው እና አባዬ ብሎ በጣም ነበር እየደነገጠው። ስለዚህ ዳኒን በእርግጠኝነት አሁንም እንደ በፊቱ ማለት ነው ቤቱ የውሸት እንደተገዛላት ቴና ያው እሷ ቤት ተገዛልኝ ብላ እንደፈለገች ስትዘል ከጓደኞቿ ጋር ስትደሰት ከቆየች በኋላ ነበር ወደ ቤት የመጣችው ማለት ነው። አሁንም ማለት ነው ሽማግሌው መሞቱን አለመሞቱን መኖሩን ማለት ነው ዳኒ አውቋል። ዳኒ ደግሞ አሁንም ምንም ነገር እንዳትናገር ይለዋል። ሽማግሌው በእርግጠኝነት ዝም ብሎ አልፎ ወይንም ደግሞ ተደብቆ ማለፍ ይችል ነበረ፣ በነገራችን ላይ ሽማግሌው ማለት ነው ግን ደግሞ በቃ ዳኒ በጣም ጥሩ ልጅ ነው ብሎ ስላሰቡ ካለበት በዚያን ችግር ማለት ነው እሳቸውን ሊያወጣ ስለሄደ ብዙ ነገር ስለተጋ ቢያንስ እንኳን ከእሷ እንደሚሻል ስላወቀ ነው። ይህን ነገር እንግዲህ ሽማግሌው በሕይወት እንዳለ ያየው ማለት ነው እንዲያየውም የሆነውን እንዲፈቀደለት፣ ምክንያቱም መደበቅ ይችሉ ነበር። ሽማግሌው መደበቅ ይችል ነበረ ግን ደግሞ ዳኒ እንዲያየው ወይንም ደግሞ ሰላም እንዲለው ስለፈለገ ነው ማለት ነው። ስለዚህ አሁንም በእርግጠኝነት ሽማግሌውና ዳኒ ይስማማሉ። በቃ እሷ እስኪ ትሄድ እንዳሰበችው ትሄድ፣ እኔ ሙቼ፣ እሷ እንዳሰበችው የፈለገችውን ነገር እስኪ ታድርግ። ይሳካል ወይ ሳ ይሳካም የሚለውን ነገር አብረን እናያለን። ዳኒ አንተ ግን እባክህን እኔ በህይወት መኖሬን እንድትናገር አልፈልግም እንዳየህኝ እንዳገኘህኝ መናገር የለብህም ብሎ እንግዲህ በዚህ መልኩ ነው በእርግጠኝነት የሚያሳምነው ማለት ነው። እና እኔ በጣም የዓይነ ደረቅ የሆነች ማለት ነው ልብ አድርቅ የሆነች ነገር እኔ ቴናና አየሁኝ። እንዲ አፍጣ ምንም ሳይመስላት እራሱ አሁንም እኮ ወደዚያ ቤት እየገባች ነው። ጭራሽ እንግዲህ ሽማግሌው በህይወት ከሌለ የቃሊብ እንግዲህ የሽማግሌው ነገሮች የቃሊብ ነገር ይሆናሉ ማለት ነው። ስለዚህ ይህ ነገር ደግሞ እኔ በሚስትነት ሁሉን ነገር መካፈል እችላለሁ ማለት ነው። ዳኒ ከዚያ ከአንተ ጋር ደስ የሚል ህይወት እንኖራለን ብላ እንግዲህ ዳኒንም እያስጠነቀቀችው ወይንም ደግሞ እየነገረችው ትገኛለች ማለት ነው እና አሁን ላይ ትሁት ያው ቃሊብም ትግስት እንደሚያደርግ እንዲያደርግ ደግማ ደጋግማ ነግረዋለች። ምክንያቱም በጭቆ ላይ ያልሆነ ነገር እንድታረግ አልፈልግም። በቃ አባዬ የሚፈልገውን ነገር እስከሚያደርግ ድረስ አንተ በትዕግስት ሁሉን ነገር ምን እንደምታደርግ ማየት ነው ዝም ብለህ። ስለዚህ ነገሮቹን በትዕግስት እንድትሄድ እፈልጋለሁኝ። እኔ እኮ ነቃት ነቃት እያለኝ ነው። በቃ ከዚህ ቤት ምን ጥቅ ብላ ብትወጣልንስ እያለ ከዚህ በፊት እኮ አባዬ ለማስወጣት በጣም ብዙ ነገር ሞክራችኋል፣ አቃለውኝ አልተሳካም። ስለዚህ እስኪ ዝም ብለን እንያት በማለት ትሁትም ተናግራለች ማለት ነው። ሲቀጥል ደግሞ ዳኒ ለትሁት ተናግሮ ነበረ። ምክንያቱም ዳኒ ደግሞ ቴና የነገረችውን ነው መጥቶ ለትሁት የተናገረው። ቴና ምን ብለዋል? ሽማግሌው ሞቷል። ስለዚህ ሀሳባችን፣ እቅዳችን ተሳክቷል ስትለው እሱ ደግሞ መጥቶ ለትሁት ነገራት ማለት ነው እና ትሁት ደግሞ እንዴት ሊሆን ይችላል አይሆንም እንዴ ከት ብላ ነው የሳቀችው የዶሮ ነፍስ ነው ወይ ምን ማለት ነው እንደዚህ የምትለው መሞት እንደዚህ ቀላል ነው ወይ እንዴት እንደዚህ ትላለህ ብላ ዝም ብላ ስልኳን እየነካካች ነበረ ማለት ነው እና ዳኒም እጅግ በጣም ነበር የተገረመው ማለት ነው። ለምንድን ነው እንደዚያ ያልደነገጠችው፣ ለምንስ ሌላ ነገር አልተናገረችም የሚለው ነገር እንትን ስላለው በዚያም ምክንያት ነው እንግዲህ ያው ቴና ስታወራ ወይንም ደግሞ በሕይወት የለም ሽማግሌው እያለ እሱ ምንም ሳይዋጥለት የቀረ እውነትም ያው በመጨረሻ እንግዲህ ሽማግሌው መጥቷል ማለት ነው። እንግዲህ ከዚህ በኋላ ምን ሊወጣት ይችላል? በነገራችን ላይ አሁንም ሌላ ነገር ከማድረግ ወደ ኋላ ትልም። ይኸው አሁንም እኮ ልክ እንደ ሞተ የሚያስመስል ወይንም ደግሞ የሚናገር ወረቀት፣ ሀሰተኛ ወረቀት አሰርታ መታለች ማለት ነው። እና ያን ነገር ሁሉ አሁን ለቃሌ እንትን ብሎ በነገራችን ላይ ቃሌ በራሱ አባቴ በጣም እየናፈቀኝ ነው፣ ከወጣ በጣም ብዙ ጊዜ ነው ካየሁት በጣም ቆይቻለሁ እያለ ነበር ማለት ነው። ትሁትም በነገሮቹ ሁሉ ማለት ነው ቀስ ብሎ ረጋ ብሎ መወሰን እንዲችል እና ነገሮቹን በሂደት ማስኬድ እንዳለበት እና ይህን ነገር ሁሉ እሷ ከዚያ ቤት ማለት ከታገተበት እንዳወጣቸው ለቃሊብ ነግራ ነገሮቹን በቃ ምንም ነገር እንዳታደርግ ሁሉን ነገር በጊዜው ይሆናል እያለች እያስጠነቀቀችው ትገኛለች። በመጨረሻም ብር ጠይቀዋለች። ምክንያቱም ሽማግሌው ብር ይፈልጋል ማለት ነው። ለአንዳንድ ነገሮች ብር ስለሚፈልግ ቃሊብ እንደውም ብር ጠይቀው ነበር። ለምንሽ ፈልገሽ ነው በቃ ዝም ብለሽ ስጪኝ ቤተሰብ ፈልጎ ነው በማለት እንግዲህ እሺ፣ ችግር የለውም እኔ እንደ ቤተሰብ ምን ልታደርጊው ነው ብዬ ነው የጠየቅኩሽ ነው ያላት እና በዚህ መልኩ እንግዲህ አሁንም ትሁት ማለት ነው ለሽማግሌው እጅግ በጣም እንደ ልጁ ማለት ነው ማየት ያለባት ወይንም ደግሞ በኋላ የሆነ ነገር ለሷ መደረግ አለበት ብያምናለው። ምክንያቱም በጣም በብዙ ነገሮች ከጎኑ ሆናለች። ይህን ራሱ አሁን ላይ ብቸውን ሲኖር አባዬ ማን ሊንከባከብህ ነው? እኔ እኔ ብሆን እንከባከብ ነበር፣ ግን የኔን እንከብካቤ ማን ሊያደርግልህ ይችላል ብላ ጠይቀው ነበር። ትተሽኝ ሂጂ ሲላት ማለት ነው እና ችግር የለውም በቃ አንዳንዴ ትመጫለሽ ታየኛለሽ፣ እና ስለዚህ ጉዳይ አታስቢ ምንም አልሆንም ብሏታል ማለት ነው። እንግዲህ ምን ይፈጠራል የሚለውን ነገር ሁላችንም ማለት ነው። ቀጣይ እንግዲህ ቴና አያልቅባት ተንኮሎ አያልቅባት፣ ምን ልታደርግ ትችላለች? ዳኒስ አሁንም ከነቃልብ ጎን ይሆናል ወይንስ ደግሞ ወደ ቴና ሊገለበጥ ይችላል? ይሄ ደን ስለምን ጠፋ፣ ስለምን ሽማግሌው ሁኔታ አልጠየቀችም፣ የት ሄደች የሚለው እንግዲህ ተንጣለን ብለናል ማለት ነው። ሁላችንም እንግዲህ በበጉት የምንጠብቅ ይሆናል። ውድ ቻናሌ ተከታታዮቹ ቤተሰቦች በያላችሁበት ሰላማቸው ይብዛሌ። ለቤት አዲስ የሆናቸው የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።